አሁን መካከለኛው ምስራቅ ላይ ሁኔታዎች መልካቸውን የማይለውጡበት እድል ላይ ተደርሷል ቢባልም እስራኤልም ግስጋሴዋን አላቆመችም። ስጋትም እንዳለባት በግልጽ ማስቀመጧን ቀጥላለች። ምክንያቱም ትላለች፣ እስራኤል አሁን ሄዝቦላ ጋር ፍጥጫ ውስጥ ነኝ፣ ምንም እንኳን አቅም ባይኖረውም በሚል በሊባኖስ ውስጥ ያለውን ፖለቲካ ለመቃኘት ትሞክራለች። ከዛም ደግሞ የጋዛው ሃማስ ሙሉ በሙሉ እጁን አልሰጠም የሚል አቋምም አላት። ከዛም ትሻገራለች፣ ኢራን ውስጥ ገብታ እነ አያቶላ አሊ ኻሜኒ እስራኤልን ማጥፋት ፖለቲካዊና እንደዚሁም ደግሞ ወታደራዊ ውጥና አላቸው በሚል ክሷን ታቀርባለች። ወደ የመን ስትገባ ደግሞ ሁቲዎች አንድ ቀን ጥቃት ሰንዝረው ቢችሉ ያጠፉኛል የሚል ስጋት አለባት። ሶሪያ ውስጥም ያለውን የአልሸራ መንግሥት በጥርጣሬ ትመለከተዋለች። በጎላን ተራሮች በኩል አቅም ቢኖራቸው ይህን የማድረግ እድሉ አላቸው የሚል ሀሳብም አላት። ነገሩ በዚህ የሚጠቃልል አይደለም። ጠቅላይ ሚኒስትር ቤንያም ኔታንያው የግብፁ ፕሬዚዳንት አብደልፈታህ አልሲሲ በግልጽ ባይናገሯቸውም እድሉን ቢያገኙ አሊያም እስራኤል የተዳከመች መስሎ ቢታያቸው አንድ ቀን ሊወሩ ይችላሉ የሚል እንደዚሁ የጥርጣሬ ጉዳይ አለባቸው። ለዚህ ደግሞ ፕሬዚደንት ዶናልድ ትራምፕ መንገዳቸውን ሁሉ እያስተካከሉ አሁን መልካም አጋጣሚ ፈጠሩ በሚባልበት ሰዓት የጋዛም ጉዳይ መፍትሄ ሊመጣለት ነው ሲባል እስራኤል ስጋቶች እንዳሉባት በተደጋጋሚ ትናገራለች። እርግጥ አንዳንድ ኃይላት መካከለኛው ምስራቅ ላይ የሚንቀሳቀሱት ለእስራኤል ስጋት መሆናቸውን ደጋግሞ መናገራቸው በዚህ ልክ ለማሰብ አስገድዷታል። ሃማ አሁን ታጋሾችን አስክሬን አንድ አንድ እያለ መልቀቁን ቀጥሏል። አስክሬን የመልቀቁ ጉዳይ ደግሞ እስራኤል እጇን አጣጥፋ ትቀመጣለች ብሎ ማሰብ ፖለቲካዊና ወታደራዊ የዋህነት እንደሆነ በግልጽ ተቀምጧል። በዚህ ቀጠና ላይ አንደኛው አሸባሪ ሌላኛው ነጻ አውጪ አንደኛው ደግሞ ዘመናዊነትን የማስቀጠል ፖሊሲ ያለው ሌላው ደግሞ ወደ ጨለማ ያችን አካባቢ የሚወስድ ተደርጎ መሳሳል አንዱ በሌላው ላይ የተለመደ ሆኗል። ሐማስ የታጋሾችን አስክሬን በለቀቀበት ማከ እስራኤል ደግሞ ሁኔታዎችን እያመቻቸች ፖለቲካዋን ጋዛ ላይ የማንበር አቅሙም ፍላጎቱም እንዳላት ይነገራል። አሁን ሶስት ሬሳ ወይም ደግሞ እነዚህ አስክሬኖችን ማስረከቡት ሰምተዋል። አስክሬን ማስረከብ ምን ያህል ጥሩ አይነት የፖለቲካ አውድ ይፈጥራል። በርካቶች በበጎ ቢመለከቱትም፣ ግን ደግሞ እስራኤል እዛ አካባቢ ያላትን አቋም የመለወጥ ውጥኑ የላትም። ሃማስ ትጥቅ ይፈታል። ጋዛ እንደዚህ አይነት ስጋት አሊያም እንደ ኦክቶበር ሰብን አይነቱን ጥቃት የማይሰነዝር ኃይል በጋዛ መኖር አለበት። ወይም ደግሞ ከኛ ጋር በሰላም ለመኖር የሚችል ተቋም ያስፈልጋል የሚል አቋም አላት። ሀማስ ሙሉ በሙሉ ይጠፋል፣ ጋዛ ስጋት አትሆነም፣ ታጋቾች አስክሬናቸውም፣ በሕይወት ያሉትም ሁሉም ይመለሳሉ ብለው ነበር ጠቅላይ ሚኒስትር አቋማቸውን በግልጽ ያስቀመጡት። አሁን ኔታኒያሁ ሁሉንም አሳክተዋል ማለት ይቻላል። ግን ደግሞ አንዳንድ ጥያቄዎች አሉ። የጋዛ ጉዳይ አሁንም መፍትሄ አልመጣለትም። የታጋቾች አስክሬን የያዙ ናቸው የተባሉት እንደዚሁ ሳጥኖች ሀማስ እንዳስረከበ የእስራኤል መከላከያ ማስታወቂያ አሳውቋል። አይዲኤፍ ማለት ነው። በዚህ አጋጣሚ ደግሞ ፖለቲካውን ግራና ቀኝ መመልከት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደሚጠበቅባቸው ደጋግመው መግለጫ በመስጠት ይታወቃሉ። በኢየሩሳሌም በሚገኘው ቢሮቸው ጠቅላይ ሚኒስትሩ ሀሳባቸውን ሲገልጹ ስጋት እንዳይኖርብን ይላሉ። አስክሬኖቹ ታግተው የነበሩ እስራኤላውያን መሆናቸው ከተረጋገጠ በጋዛ የሚቀሩ የስምንት እስራኤላውያንና የሌሎች ሀገራት ዜጎች አስክሬኖች ብቻ ሆኖ ሊመዘገብ ይችላል። ይህ ደግሞ መፍትሄ እውነትም መጣ ለማለት ያስደፍ ሰፍሯል በእርግጥ ጥያቄዎች በሚነሱበት አጋጣሚ ከዚህ ቀደም የነበሩ የፖለቲካ ሂደቶችን እንደ ሐማስ ያሉ ኃይላት የማይከተሉበት እድል በመፈጠሩ ጠቅላይ ሚኒስትር ቤንያም ኔታኒው ውጥናቸውን እንዳሳኩ እየተነገረላቸው ይገኛል። ፕሬዚዳንት ዶናልድ ትራምፕ የሰላም እቅድ በሚል የመጀመሪያ ዙር ስምምነታቸውን ሀማስ ሀያ በህይወት ያሉ ታጋቾችን እስራኤላውያንን መመለሱ ይታወሳል። የሀያ ስምንት ታጋቾችን አስክሬን ደግሞ ለመልቀቅ ተስማምቷል። በዚህ ልክም እየመለሰ ይገኛል። ከዛ በኋላ የሚለው ደግሞ ምዕራፍ ሁለት ሶስት እያለ ሲቀጥል አፈጻጸሙ ጥያቄ ውስጥ ይገባል። እስራኤል ሀማስ ምንም ይሁን ምን የሆነ ችግር እፈጥራለሁ ብሎ ካሰበ ጥቃቴን አጠናክሬ ቀጥላለሁ በሚል አቋሟን እያስቀመጠች ይገኛል። በዛ ቀጠና ላይ ለጋዛውያን ዋጋ ያላስከፈለ የለም የሚባለውም ራሱ ሀማስ ዜጋው ላይ ስለሚተኩስ ወይም ደግሞ ፍልስጤማውያን ላይ ስለሚተኩስ ግብጽም በአንዳች አጋጣሚ ለሀያ ወይም ደግሞ ለ18 ዓመታት ማስተዳደሯ እዛ አካባቢ ያሉ ኃይላት እድሉን ቢያገኙ ኖሮ ጋዛን የመጠቅለል አ ቢኖራቸው ማድረግ ይችሉ ነበር፣ የሚለው ሆኗል። እስራኤልም በጋዛ የምትፈጽመው ጥቃት በእርግጥ ከኦክቶበር ሰብንት ጋር አገናኝታ ቢሆንም ጉዳዩን እያወሳሰቡ መጥተዋል። እንዲህ አይነቱ ጉዳይ ደግሞ ሁሌም ቢሆን ዋጋ የሚያስከፍለው ንጹሀንን እንደሆነ ሳይታለም የተፈታ ነው። በዚህኛው አካሄድ ዋጋ ከፋዩ የጋዛ አሊያም የፍልስጤም ህዝብ ብቻ እንዳልሆነ ደግሞ ምት ውስጥ መግባት እንዳለበት አንዳንዶች ሀሳብ እየሰጡ ይገኛል። እስራኤላውያንም ምንም እንኳን ጦርነቱ ይቁም በሚል ሀሳብ እየሰጡ የሚቃወሙ ቢኖሩም ግን ደግሞ ነገ ከነገ እነሱም ላይ ስጋት እንደሚጋረጥ አምነው ተቀምጠዋል። ለዚህም ነው አንዳንድ እንቅስቃሴዎች ከባድ የሆኑ መጥተዋል። በቀላሉ መፍትሄ ለማምጣት አስቸጋሪ ነው የሚለው ሀሳብ ውሃ እያነሳ የሚገኘው። እስራኤሉ ጠቅላይ ሚኒስትር ቤንያም ኔታንያሁ በኤክስ ገጻቸው ላይ ለታጋጆች ቤተሰቦች መረጃ ሰጥተናል በሚል አረጋግጠዋል። በዚህ ከባድ ጊዜ እንደግፋቸዋለን፣ በሁሉም ታጋጆች እስከሚመለሱ ጥረታችን እንቀጥላለን በሚል በኤክስ ገጻቸው ላይ ጠቅላይ ሚኒስትር ቤንያም ኔታንያሁ አረጋግጠዋል። ታዲያ በእንደዚህ አይነት ሂደት የፖለቲካውን መፍትሄ መስጠት እጅግ አስቸጋሪ ያደርገዋል በሚል ሀሳቦች የተጋሩ ነው። የትራምፕ የሰላም እቅድ አሁን መፍትሄው ምን እንደሆነ በግልጽ ያስቀመጠ ነው። በእርግጥ ጠቅላይ ሚኒስትር ቤንያም ኔታንያሁ ካላቸው ወዳጅነት አንጻር ብዙ ጥያቄዎች ቢነሱም ግን ደግሞ አሜሪካ እንደ ሀገር በ11ኛው ደቂቃ ለእስራኤል እውቅና የሰጠች የመጀመሪያ ቁጥር አንድ 1998 ላይ በመሆኑ አሁን ጉዳዩን በቀላሉ ታየዋለች ማለት አይደለም። እስራኤል ጥቃት ሰነዘረች በሚል አንዳንድ የዓለማችን መገናኛ ብሷን በተለያ የአጋጣሚ እንደዚሁ ሀሳባቸውን ለማገራት ቢሞክሩም ሁኔታውን መልካም ለማድረግ እድሎች አሉ እየተባለ ነው። በዚህ ላይ ደግሞ ቱርክ አደራዳሪ ሆና የመቅረቧ ውጥን እንደዚሁ ተጽዕኖ ፈጣሪ በመሆኗ ቀጠናው ላይ መልካም አጋጣሚን እንደሚፈጥር ይነገራል። ቱርክ በተለያዩ ሂደቶች በአለም ፖለቲካ ላይ ትልቅ ሚና እየተጫወተች ያለች አገር በመሆኗ አሁን የጋዛውን ጦርነት ማስቆም የምትችል ኃይል እንደሆነችም ይነገርላታል። ያ ማለት ትርጉሙ ረሲብ ጣይብ ኤርዶሃን በግራም በቀኝም ያለውን ፖለቲካ ጠንቅቀው ስለ የሚረዱ ለጂኦግራፊያዊ አቀማመጣቸው መፍትሄ ያመጣሉ ነው ትርጓሜው። ከዚህ ውጭ ደግሞ ረሲብ ጣይብ ኤርዶሃን የሰሜን አትላንቲክ የጦር ጥምረት አባል መሆናቸው፣ በመካከለኛው ምስራቅ ቁልፍ ቀጠና ላይ መገኘታቸው፣ እንደዚሁም በኤዥያና በአውሮፓ መካከል መገኘታቸው በእርግጠም በአለም ፖለቲካ ላይ ትልቅ ሚና እንዲኖራቸው በሩን ይከፍትላቸዋል ተብሏል። ግን ደግሞ ጥያቄዎች ይገኛሉ። ከዚህ አጋጣሚ አደራደር ብቻ ሳይሆን የፖለቲካ አውዱን ግራ ቀኝ መመልከትም እጅግ አስቸጋሪ በሆነበት አጋጣሚ ምንድን ነው እየተፈጠረ ያለው የሚለውንም ለነ ረሲፕ ጣይብ ኤርዶሃን ከባድ የቤት ስራ ሆኖባቸዋል። ጉዳዮችን መፍትሄ ለመስጠት እንደዚሁ ማሳሰቢያ ብቻ ሳይሆን ንጹሃንን መታደግ የሚችል የፖለቲካ መድረክ መክፈት አስፈላጊ ነው እየተባለ ይገኛል። ግን ደግሞ የዓለማችን መገናኛ ብዙሃንም በየራሳቸው መንገድና ጽንፍ ሆነው ጉዳዩን ያወሳስባሉ። እስራኤል ጥቃት ሰነዘረች፣ ሃማስ ደግሞ ጥቃት መልሶ ሊሰነዝር ነው እየተዘጋጀ ነው በሚል የሚያባብሱ መገናኛ ብዙሃን መኖራቸው እዛ አካባቢ ያለውን ውጥረት ሌላ መልክ ያሰጠዋል። ግን ደግሞ ደግሞ በቀላሉ መፍትሄ የሚመጣው የሁለት ሀገራት መፍትሄን ብቻ ሁለቱም ወገኖች ሲከተሉ ነው ይባላል። ቱስኤስ የሁለት ሀገራት መፍትሄ ማለት ቱስቴት ሶሉሽን በንደነ ይዛቅ ራቢን ና እንደዚሁም ደግሞ በያሲር አረፋት የተደረገው 1993 ና 94 በፈረንጆቹ አቆጣጠር ይቀጥል ሆኗል። ግን ደግሞ በእስራኤል በኩል ያለው አቋም ይህኛው አካሄድ ነገ ከነገ ወዲያ ለዜጎቼ ስጋት ይዞ የሚመጣ በመሆኑ ብዙም የሚዋጥልኝ አይደለም የሚል አቋም እንዳላት ተነግሯል። የፕሬዚዳንት ዶናልድ ትራምፕ ሀያ ነጥብ በዚህኛው አጋጣሚ ደግሞ መፍትሄ ያመጣል በሚል ሀሳብ ይጋራል። አሁን ቱርክ ጉዳዮችን ወይም ደግሞ የጋዛውን ተኩስ አቁም እንዲሳካ በማድረግ የተቻላትን ሁሉ ለማድረግ ሀካን ፊዳን የውጭ ጉዳይ ሚኒስትሯ አረጋግጧል። ስብሰባውን በኢስታንቡል ያስጀምሩታል። ይህ መልካም እድልና አጋጣሚ ምናልባትም ለመካከለኛው ምስራቅ ሰዎች ሊሆን እንደሚችል ይነገራል። ከእስራኤል በኩል ያሉ ሀይላትም ጠንከር ያለ አቋማቸውን አለስልሰው እንደዚሁም ደግሞ ሙሉ መካከለኛው ምስራቅ ላይ ያሉ ሀይላት ሰዓት እስራኤልን እንደ ጠላት የሚቆጥሩ ጉዳዮችን መፍትሄ ሰጥቷቸው እጅጉን መልካም አጋጣሚ ከፈጠሩ ሜቢ ሰላም ሊመጣ ይችላል የሚል ሀሳብም ይጋራል ትራምፕ። የጋዛው ተኩስ አቁም ከአሁን በኋላ የሚፈረካከስ አይደለም በትክክል የሚቀጥለው ማለታቸውም ደግሞ ጥሩ አጋጣሚን በፖለቲካው መድረክና አውድ ሊፈጠር እንደሚችል ተስፋ ተጥሎበታል። በዓለም የፖለቲካ ሂደት ይህኛው እጅግ አስቸጋሪውና ለመፍትሄ ሩቅ የሆነ አጋጣሚን የፈጠረ ነው በሚል ብዙዎች የሚ ማሙበት ጉዳይ ሆኗል። እዚህ ላይ ደግሞ እንቅስቃሴዎች ሁሉ እጅግ አስቸጋሪ ናቸው። እስራኤል የምትሄድባቸውን ርቀቶች የተከታተለ ጭንቀት የምትፈጥርባት ኢራን በመሆኗ ደግሞ የቴህራንም ፖለቲካም ቴል አቪቭ አሊያም ኢየሩሳሌም የመመከት አቅም ሊኖራቸው ይገባል በሚል ሀሳቦች ይገኛሉ። እንደ አንካራ ያሉት ኃይሎች ብቻ ካልሆነ በስተቀር እንደዚህ አይነት የማደራደር ሚናነትን ሊወጣ የሚችል እንደሌለም ይነገራል። ምክንያቱም አንካራ ብዙ ልምዶችን ከአውሮፓም እንደዚሁ ከኤዥያም ከራሳቸው ከአሜሪካ ፖለቲከኞችም ጋር ጋር የተለማመደች በመሆኑ በቀላሉ መፍትሄ ታመጣለች ተብሎ ተስፋ ተጥሎባታል ኢራን ደግሞ አንዳንድ ሀሳቦችን እያነሳች ይገኛል ኢራን አትሯሯጥም አሉ ማትሯሯጥበት መንገድ ምንድን ነው ስለ ኒክሌር ጉዳይ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ አሊያም እንደ ሀገር ከአሜሪካ ጋር የሚደረገውን ድርድር ለማለት ፈልገው ነው የኢራን ጉዳዮችን በዚህ ልክ ማየት በተለይም የውጭ ጉዳይ ሚኒስትሯ አባስ አራግጂ ምንም የሚያሯሩጥን ነገር የለም ሁኔታውን ግራና ቀኝ እንመለከተዋለን በሚል ሀሳብ ለመስጠት ሞክረዋል ይህ እጅግ አስቸ ጋሪ ነው። ይህኛው ደግሞ ንግግሮችን ወደኋላ ኋላ መልሶ በመልካም አጋጣሚ መቋጨት ያስፈልጋልና የምን መሯሯጥ ነው የሚል ሀሳብ ያለው ሆኗል። ግን ደግሞ ፕሬዚደንት ዶናልድ ትራምፕ በማንም ሆነ በየትኛው መንገድ የሚመጣውን ፈተና ሁሉ ለመመከት አሊያም ለመቆጣጠር ከኛ በላይ ማናለ ብለው ስለሚያስቡ ጠቅላይ ሚኒስትር ቤንያም ኔታንያሁን ይዘው ጉዳዩን ሌላ መልክ ሊያሰጡት ይችላሉ የሚል ሀሳብ እየወጣ ይገኛል። አሁን አንዳንዶች ጦርነቱ ለምን በረደ በሚመስል መንገድ በተለይ መ የመገናኛ ብዙሀን ና አንዳንድ የመካከለኛው ምስራቅ ፖለቲከኞች ጉዳዩን እያራገቡት ይገኛል አሁን ጦርነቱን ለመንቆመት ተብሎ ጥያቄ ይጠይቃሉ ወይ ቀውሱ ሰብአዊነት አይደለም ወይ በሚል የመንግስታቱ ድርጅት የጸጥታው ምክር ቤት ሳይቀር መጠየቅ አልቻለም ለዚህም ደግሞ ሁሌም ቢሆን በእንደዚህ አይነት አደገኛ ጊዜ ዋጋ ከፋዩ ንጹሀን ነው ወደሚል ድምዳሜ የሚወስድ አድርገዋል ጉዳዮች ሁሉ በቀላሉ የሚታዩ አይደለም ምርመራ የሚደረግባቸው ናቸው አንዳንዱ አጋጣሚ በዚህ ሂደት ሊፈ ሊታ የሚችል ቢሆንም ሌላ ደግሞ መልክ ያለው ነገር ሊፈጠር እንደሚችል ሳይታለም የተፈታ ያደርገዋል። በአሜሪካ ፖሊስ ብዙ ጥያቄዎች በሚነሱበት ዓለም ስደተኞች ሳይቀሩ በሚንከራተቱባት ዓለም ይህኛውን ጉዳይ መፍትሄ መስጠት ካልተቻለ የአለም ቀውስ እጅግ አስፈሪ ሊሆን ይችላል ተብሏል። አሁን ዓለም ቀውስ ውስጥና ሲባል መካከለኛው ምስራቅ ላይ ወይም ደግሞ በጋዛው ሃማስና በእስራኤል መካከል ያለውን ውጥረት ብቻ ሳይሆን የሱዳኑን ሴት አላችሁት ኢትዮጵያ ውስጥ ያለው መሀል ላይ ያለው ውጥረት አሊያም እርስበርስ ግጭት ውስጥ ምንድን ነው እስራኤልና እንደዚሁም ደግሞ የተለያዩ ኃይላት የገቡበት ውጥረት ትርጓሜው ምንድን ነው የሚለውንም ታሳቢ ማድረግ ያስፈልጋል ይባላል። ግን አንዳንዶች አንድ ጉዳይ ላይ ብቻ አተኩረው የሚንቀሳቀሱ ከሆነ ነገን ብቻ አይደለም አሁንንም ጫና ውስጥ ያስገባል የሚል ሀሳብ እየተጋራ ይገኛል። የአለም ፖለቲካን ዛሬ መተርጎም አይቻልም። እንደዚህ አይነቱን ሂደት ሌላ አይነት ቀውስ መስጠትም ሆነ አለመስጠት እስራኤል አሁንም ጥቃቱን አጠናክረ እንድትቀጥል የሚያደርጋትም የማያደርጋትም በሃማስ በኩል ያለው ቁርጠኝነት በመሆኑ እጅጉን አስቸጋሪ ጊዜ ዓለም እየገፋች እንደሆነ የሚጠቁም ያደርገዋል።